የዛሬ ቪዲዮያችን መታሰቢያነቱ ሴት ልጅ ምን አይነት ነገሮች በፍቅር እንደሚጥላት ለማያቀው ወንድ ነው በእርግጠኝነት አብዛኛው ወንድ የሚያቀው ማህበረሰቡ የነገረውን ነው ወይም አንድ በፍቅር የተጎዳ ወንድ ያወራውን ነገር ነው እሱም ሴት ልጅ ገንዘብ ነው የምትወደው ገንዘብ ላለው ወንድ ነው በፍቅር የምትወድቀው የሚል ኦር ስልጣን ላለው ልክ ናችሁ እኮ ማንም ሰው ለእንደዚህ አይነት ነገር ሊወድ ሊገዛና ቅርብ ሊሆን ይችላል እመኔ ከፍቅር ጋር ግን አይገናኙም። ማህበረሰቡ የነገረን ወይም በፍቅር የተጎዳው ወንድ የሚያወራውን ነገር ትተህ ናቹራሊ ሴት ልጅ ምን አይነት ወንድ ነው በፍቅር የሚጥላት? በፍቅርህ እንድትወድቅ ከፈለግ ከአንተ ምንድን ነው የሚጠበቀው? ምንድን ነው ማድረግ ያለብህ? የሚለውን ነው እኔ የታችሁ በግልጽና ቀጥተኛ በሆነ አማርኛ የምነግርህ። መስማትህ ወይም ከኔጋ አለመስማማትህ በሀሳቤ ምንም አይነት ፖይንት አይስቆጠረልንም። ዋናው ግን እስቲ ተግብረው አንተ ተግብረሃው ውጤት ካልሰጠ ወይም የማይሰራ ከሆነ የዛኔ ከፈለክ ኢንቦክስ አርገህ በግል እናወራለን። እውነቴን ነው የምነግራችሁ። ከዛ ውጭ ግን እኛ ላይ የሚሰሩ እውነት የሆኑ ቶሎና በጣም ጤነኛማና ሪል የሆነ ፍቅር ከአንድ ወንድ ልጅ እንዲይዘን የሚያደርገው ምንድን ነው? ከኔ ከታችሁ ጋር እስከ መጨረሻ ቆዩና መልሳችሁን ይዛችሁ ትሄዳላችሁ። ሀይ፣ እንዴት ናችሁ? የወዲት ነኝ ጓደና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ ስለኛ ሴቶች እነግራችኋለሁ። ከእኛ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ያላረጋችሁ ልጆች እባካችሁ ሰብስክራይብ አርጉ። አብራችሁ የደወል ምልክቱን መጫን በፍጹም እንዳይረሳ። ለብዙ ወንድሞቻችን እንዲደርስና ዩቲዩብ እንዲወደው ደግሞ ላይክ እናርግ። አብራችሁን ቆዩ። አምስተኛው ከመጨረሻው ነው የምጀምርላችሁ። ምክንያቴ ደግሞ እስከ መጨረሻው እንድትቆዩ ነው የነገርኳችሁ ነገሮች በሙሉ ትርጉም እንዲሰጣችሁ ወይም መጨረሻው እንዳለው እንድታስቡ የሚያደርጋችሁ እስከ መጨረሻው ስታዩ ስለሆነ ነው። የመጨረሻው ለራስ የምትሰጣቸው ለራስ የምታደርጋቸው ራስህን የምታይበት መንገድ ሴት ልጅን ካንተ መቋቋም የማትችለውን ፍቅር በጣም በቶሎና በፍጥነት እንዲይዛት ያደርጋታል። ሁሌም ትላላችሁ የተሳካለት ገንዘብ ያለው ቆንጆ ሼፕ ያማረ ወንድ ሴት ልጅ ትወዳለች ወይም ትመርጣለች ትላላችሁ። እውነት ነው ከዚህ ጋር እኔ ልጋጭ ወይም ልከራከል አልችልም ዋናው ፖይንት ግን እሷን እንዲሰማት የሚያደርገው ስሜት ብቻ ነው ከሱ ጋር አምና ወይም ተገዝታለት ወይም እየመራት እንዲቆይ የሚያደርገው እዛ ስትመጣ እሱ ጋር አብራው በፍቅር ስትሆን እንዲሰማት የሚያደርገው ስሜት የሚሰጣት ነገሮች ወይም ከዚህ በኋላ የእውነተኛ ፍቅር እንዲይዛት ከአንተ የሚያደርገውን አራት ሶስት ሁለት እያልኩ እየጠቀስኩ የምነግራችሁን ነገሮች እሱ ጋር ማግኘት ስትችል ነው። ምንም ጥያቄ የለው። እንዳልኳችሁ በጣም ኢምፕረስ ከማድረግ የመጀመሪያውን የእሷን ልብ ከመክፈት እንድታይ ከማድረግ ትልቁ ሚና የሚጫወታው ራስ ላይ አፕላይ ያደረግከው መንገድ ነው። ትሳሳልታላችሁ ያልኳችሁም ፍቅር ሲይዘን ወይም የሆነን ሰው ስንወድ የምንሰማው ልባችን ያለንን ነገር ነው። ለእሷ ያለህን ስሜት ለምሳሌ አናግራት ከኮራችብን ከለማመጣት ተከተላት፣ አረ ደውልላት የሚሉ ነገሮችን ያስደርጉናል፣ ልክ ያልሆኑ ነገሮችን። እሱን ትተህ ግን አሁን ቆንጆ ጋር ደሞን ቆንጆ ቢራቢሮ የፈለግካት አይነት አሁን ለምሳሌ ንብ መታ እንድታርፍብህ ከፈለግ የንብ ቀፎ ነው መሆን ያለብህ። ቆንጆ ሴት ወይም አንተ የወደድካት ሴት መታ እንድታርፍብህ ደግሞ ምን አይነት ነገር ትወዳለች ትፈልጋለች፣ ወይ ምን አይነት ወንድ ነው የሚማርካት ብትል ጀነራል አይድ ብናደርጋው ሴት ልጅ የምትወደው እራሱ ላይ ጠንቅቆ የሰራ ወንድ ነው። የተሳካለት ብለ አሁን ላይ ሀብታም ሚሊነር ላይሆን ትችላል። አትሊስት ግን በራሱ የሚተማመን ከራሱ አልፎ ሰዎች ጋር የማሄድ ወይም ድንበር ያለው በጣም አትራክቲቭ ወንድ ማለት ነው። ዋጋውን የሚያውቅ ማንንም ስለወደደ ሁን ለምሳሌ የሚከተል ያልሆነ ስሜቱን መቆጣጠር የሚችል ወይም ኢሞሽናል ኢንተለጀንስ ብለን ምን እንደሚፈልግ ምን እንደሚያስፈልገው ለምን እንደፈለገ የሚያውቅ ለምን እንደፈለግካት ለምን እንደወደድካት ለምን የፍቅር ጥያቄ ለማቅረብ እንደፈለግህ ወይም በምን ምክንያት እንደሆነ ታውቀዋለህ አይደለ? ለዛ ጥያቄ ታዲያ የሚመለስልህ መልስ ራሱ ሪያክት የምታደርግበት መንገድ ስለ አንተ ለሴት ልጅ ይነግራታል። ግን መነኝ ወደ አንተ የሚያመጣት ወይም የመጀመሪያውን ስቴፕ እንድትራመድ የሚያደርጋት ራስ ላይ ሰርተ መጨረስ ነው። በትንሹ እንዳልኳችሁ እነዚህን በቃ ስነ ልቦናክ ላይ፣ ኮንፊደንስ ላይ፣ ዋጋ ማወቅ ላይ ኢሞሽን ላይ ሰልፍ ኮንትሮል ሰልፍ ላብና የሚባሉ ነገሮች ላይ መስራት መቻል አለብ። የፈለግካት ሴት በጣም በቶሎና በፍጥነት ከአንተ በፍቅር እንድትወድቅ፣ ቀሪዎቹን ምን እንደሚስበን፣ ምን እንደሚማርከን፣ ምን እንደሚገዛን እነግራችኋለሁ። እስከ መጨረሻው ቆዩ። አራተኛው ሴት ልጅ በጣም ላሉ ፍቅር የሚይዛት ከምን አይነት ወንድ መሰላችሁ? በጣም ሌሎችን በስነስርዓት የሚንከባከብ የሚጠብቅ የሚያከብር እስካሁን የነሳዋቸው ነገሮች ለእሷ ብቻ ሳይሆን ለሌሎችም ሲሰጥ የምታየው ነው። ወንድ እጅግ በጣም ነው በቀላሉ የምታፈቅረው። እሷን ሲያከብር ሌሎቹን ሲንካየች ለእሷ ስለወደዳት ወይም ከእሷ ጋር አብሮ መሆን እንደፈለገ ነው የሚያሳምናት፣ በጣም በቀላሉ እንግዲህ። ምናልባት ልክ አይደላሽም ብላችሁ እራሱ ቃመናችሁ፣ ምናልባት ለእሷ የሚሰጠውን ፍቅር እንክብካቤ፣ እሷን የሚያይበትን አይን፣ እህቱን፣ ለቤተሰቦቹ ያንን ነገር ሲያደርግ ካላየ ውሸት እንደሆነ ወዲያው ነው አይምሮዋ የሚያምነው ልቧ የሚቀበለው። የሆነ ቦታ መዝናኛ ቦታ ሄደ አስተናጋጇ የምታናገርበት የምታይበት ወይ የሆነ ቦታ አብራችሁ ሆናችሁ ለሌሎች የምታሳየው ሌሎች ለአንተ አንተ ማሳየት ላይ ጠበቅ ይችላል። ከዚህ በፊት ከሌላ ሰዎች ጋር ያለ ኦር ሶሻል ሰርክል ላይ ያለው ነገር ስለ አንተ በደንብ ነው የሚነግራት። ሴት ልጅ ሴት ልጅ ደግሞ በጆሮዋ የሚገባው ነገር በአይኗ የምታየው ነገር እጅግ በጣም ትልቁ ሚና ይጫወታል። ሰዎች ሲያከብሩ ስታይ ከሰዎች የሚሰጡ እንዲሁ እኮ ይናገራል። የሰዎች አይን እኮ ሲያዩክ አንተ ማን እንደሆንክ እኮ ይናገራል፣ በጣም በቀላሉ ማለት ነው። ታዲያ ያ ነው የሚመሰክርላት ለሴት ልጅ ደግሞ። የተመሰከረላት ነገር እውነት ነው። ከእውነት ደግሞ ማምለጥ አትችልም። ያንን ህይወት ነው መኖር የምትፈልገው። ነገ የሚባል ነገር ያሳስባታል፣ በነገ ህይወቷ ላይ ወይም ዛሬ አብሬው ብሆን ነገምን አይነት ህይወት ይሰጠኛል የሚለው ሁሌም ጥያቄያችን ነው ለኛ። ያንን ምቾት የምትሰጣት ደግሞ አንተ ለሷ በምታደርጋቸው ነገሮች አይደሉም። አሁንም አንተ ለሷ የምታደርጋቸው ነገሮች፣ ምታሳያቸው፣ የምትሰጣት ወይም እንዲሰማት የምታደርጋቸው ስሜቶች ዋጋ የላቸውም እያልኩ አይደለም። ነገር ግን የሚመሰክሩል እውነት መሆናቸውን የሚነግሩል የሚያረጋግጡል ደግሞ ከሷ ጋር ያለ ግንኙነት ብቻ ሳይሆን ሶሻል ሰርክል ነው። ከጓደኞች ጋር ያለክ ነገሮች ለሷ ይመሰክርልሃል። በጣም ቀላል ነገር ነው። ዙሪያም ማሳመር መቻል አለብህ። ለሷ የምትሰጠው ለሌሎችም ሰተ ነው። ማሳመን የምትችለው እንድታፈቅር፣ እንድትሸነፍልህ፣ ልምራሽ ስትላት እንድትመራልህ፣ እንድታከብር ስትፈልግ መከበር ከፈለግ ለእሷ ብቻ ሳይሆን በዙሪያ ላሉ ሰዎች፣ በህይወት ውስጥ ላሉ ሰዎችና በእንቅስቃሴ ውስጥ ውስጥ ግዴታ ተመሳሳይ ማንነት ልታሳይ ይገባል። በዚህ መንገድ በቀላሉ ሴት ልጅን ማሸነፍና በፍቅር እንድትወድቅ ማድረግ ትችላለ። ድራማ መስራት ወይም የሆነን አክተር መሆን አይጠበቅብም ሶስተኛው ሴት ልጅ ካከበርካት ታፈቅርሃለች። በቀላሉ ከአንተ ፍቅር ይይዛታል። ድንበሯን ካከበርክ፣ ጊዜዋን ካከበርክ፣ ገላዋን ካከበርክ፣ ዋጋዋን ካከበርክ፣ ለራሷ የሰጠችውን ቦታ ማክበር ከቻልክ በቀላሉ ለእሷ ጀነራላይዝ አድርጌ የምነግር ነገር ራስን ምን ያህል እንደምታከብር የምታሳይበት ትልቁ መንገድ ነው። መሪ መሆን የሚችል ወንድ አንድን ሴት ማክበር ሲችል ነው። የመሪነት አቅም እንደሌለ ካየች በእርግጠኝነት ነው የምልህ፣ ከአንተ ጋር ፍቅር ለመያዝ በጣም ነው የሚከብዳል። ነገር ግን እንድታከብርህም ራለ እንድትመራልህም ማድረግ የምትችለው ስታከብራት ነው። አንድን ሴት ለምሳሌ፣ አንዳንዶቻችሁ ተሳድባችሁ የሆነ ቡሊ አድርጋችሁ አቴንሽን ማግኘት ልትፈልጉ ትችላላችሁ። እንደ ማንነታችን ወይም እንደ ትራማችን፣ እንዳስተዳደጋችን በስድብ ትኩረት ሚሰጡ ሴቶች ሊኖሩ ይችላል። ወይም ለሚሰድባቸው ወንድ ለሚመታቸው ወንድ ዋጋ የሚሰጡ ሴቶች ሊኖሩ ይችላል። ወይም የሚወዱ ሴቶች ሊኖሩ ይችላሉ። አንተ ያ ጤነኛማ ሊመስል ይችላል አይደል? እሷ ህሊ አይምሯ መታከም ያለባት በጣም ኃይለኛ የስነ ልቦና ጫና ውስጥ ወይም ሜንታል ኬዝ ውስጥ ያለች ሴት ናት እንጂ በፍጹም ከፍቅር ጋር ማች በማያረጉ መንገዶች የምትሳብ ሴት ልትኖር አትችልም። ያንን ነው ማሰብ ያለበት። ስለዚህ በጣም በህልዚ በጤነኛማ በተፈጥሯዊ መንገድ ከሄድክ ግን፣ ስታከብራት እንድታከብር ታደርጋታለህ። ያከበረችውን ወንድ ደግሞ ወይም እሱን እንድታከብረው ያደረጋትን ወንድ ሴት ልጅ አለማፍቀር አትችልም። ተፈጥሮ ነው እንዳልኳችሁ፣ ይሄ የተፈጥሮ ጉዳይ ነው እንጂ ካልኩሌሽን ወይም የተሰራ ነገር አይደለም። እውነታው ነው ይሄ። ስለዚህ እሷን አሁን ያነሳውን ድንበሯን ስታከብርላት፣ ገላዋን፣ ጊዜዋን፣ ዋጋዋን ስታከብርላት ውስጧ የምትፈጥረው በጣም ትልቅ የሆነ እንትናል ስቴቢሊቲ አለ። በቃ ደስ የሚል በቃ የማይንቀሳቀስ እምነት፣ ፍቅር፣ ፍላጎት የማያልቅ ቁም ነገረኛ ነው፣ መሪ ነው፣ ጀግና ነው፣ ኩሩ ነው፣ አክባሬ ነው። አከብረዋለሁ። በቃ አለቀ እኮ። ከአንተ ጋር ፍቅር አለበያዝ አይቻልም። እስቲ አክብርሃት ሞክር። ሁለተኛው ሴት ልጅን ከአንተ በፍቅር እንድትወድቅ የሚያደርጋት አቀራረብ ነው። በአቀራረብ ውስጥ የምትሰጣት ምቾት ነው። አንድ ሴት ልጅ አንድ ወንድ ልጅ ዙሪያ ስትሆን ምቾት ካልተሰማት፣ ግልጽ መሆን ካልቻለች፣ በነጻነት ማውራት ካልቻለች፣ ራሷ መሆን ካልቻለች፣ እመነኝ በፍቅር አትወድቀም። እምነት ይጎላታል። በቃ እንዳትጠ በራስ መተማመኗን እንደ መንጠቅ ነው። እነዚህን ነገሮች መስጠት የማይችል ወንድ ዙሪያ መሆን አንድን ሴት ስላፈቀርካት ወይም ስለወደድካት የሆነ ነገሯ ስለተመቸችህ ሊሆን ይችላል የምትቀርባት አይደለ እሷም ወደ አንተ ስትቀር የሆነ የምትጠብቀው የሆነ የምትፈልገው ነገር ሊኖር ይችላል። ግን እነሱን አፈራርሶ ወደ እውነተኛ የፍቅር ስሜት የሚወስዳችሁ ወይም ወደዛ መንገድ የሚያመጣችሁ ሼር የምታደርጓቸው ነገሮች ናቸው። ሼር ስታደርጉ ለምሳሌ ኳሊቲ ታይም አንዱ ነው አይደለ? አብራችሁ አዲስ ነገር መሞከር ነው፣ አዲስ ነገር ማድረግ ነው፣ ለማድረግ መሞከር መፍጠር ነው። በነዛ መሀል ስታወራክ ምታጣጥልባት ከሆነ፣ ስታወራት ድምጿ እንደሚጮው ምትነግራት ከሆነ፣ ራሷን እንዳትሆን ማትፈቅድላት ከሆነ ከአንተ ስለመራቅ ነው የምታስበው። ምቾት አይሰማትም። ምቾት የሚሰጣትን ነፃ እንድትሆን ራሷን እንድትሆን ራሷን በምትሆን ሰዓት ደግሞ ጀጅ ማያረጋት ማይፈርጃት ወንድን ልቧን ትሰጠዋለች። ከእሱ ጋር ራሴ መሆን እችላለሁ፣ ከሱ ጋር ምክደው ማንነት የለኝም እሱ እንዲወደኝ ብዬ ወይም የእሱን ፍቅር ወይም የእሱን ነገሮች ላለማስቀየም ብዬ ምተወው ነገር የለኝም ብላ ታምናለች። ትልቅ እምነት ትፈጥራለ ልቧ ውስጥ ራሷን እንድትሆን በነፃነት እንድታወራ ግልጽ እንድትሆንልህ፣ አንድን ሴት ያንን ምቾት ከሰጠሃል፣ ሴት ልጅ በምቾቷ አትደራደርም። ፍቀድላት። ስትፈቅድላት፣ አቀራረብህ ምቾት ሲኖረው፣ ግልጽ ሲሆን ታፈቅርሃለች። ምንም የምትፈልገው ነገር የለም ከወንድ ልጅ ሌላ፣ እንዳልኩ። ታዲያ በነዚህ ውስጥ ቅድም ያነሷቸው ነገሮች ዋጋ የላቸውም ወይም ትኩረት መስጠት የለብህም ጊዜ መስጠት ፍቅር መስጠት የለብህም አላልኩም። እነዚህን ነገሮች ሰዎች የራሳቸው ማንነት እንዳላቸው ሰዎች ያንን ማንነታቸውን በነጻነት እንዲጠቀሙ የወደድከው መርጠህ እንዳልወደ ከሷ ስታሳያት ብቻ ነው ልታፈቅርህ የምትችለው። በተቃራኒው ግን ለምሳሌ በጣም ገንዘብ አለህ እንበል፣ በጣም ሀብታምን እንበል። በገንዘብ ምክንያት ከመጣች ራሷን እንዳትሆን፣ ኦር እንደፈለገች እንዳትናገር፣ እንደፈለገች እንዳትለብስ፣ የሆነ ነገር እንድትቀይር ብትጠይቃት ትቀይረዋለች። ምክንያቱም አላማዋ ወይም ታርጌቷ ገንዘብ ስለሆነ፣ ገንዘብስ ካለ ድረስ እንደፈለግክ ታደርጋታለህ። ገንዘብን ካልመረጠች ግን እነዚህን ነገሮች ራስሽን አቱኛው እንደዚህ ለምትናገርሽ እንደዚህ ለምትለብሽ ያለሽ ጀጅ ስታደርጋት ወይም ስታጣጥላት ወይም ወደኋላ እንድትቀር ስታደርጋት፣ ከአንተ ለመራቅ የምትፈልገው ኢንቴንሽኗ ፍቅር ከሆነ በዚህ እንኳን መለየት ትችላለን። ስለዚህ አንድ ሴት ልጅን ስትቀርብ የምትሰጣት ምቾቶች በቀላሉ ከአንተ ጋር በፍቅር እንድትወድቅ ያደርጋታል። አንደኛ በቀላሉ ሴት ልጅን ፍቅር የሚያስይዛት ወንድ ወይም ፍቅር እኛን የሚያስይዘን ወንድ ደካማ ጎናችንን የሚያውቅ ነው። ሴት ልጅ በተፈጥሮዋ ምን ትወዳለች? ምን ሲሰጣት ትወዳለች? ወይም በሚሰጣት ነገር የሚሰማት ስሜት ምን አይነት ቦታ ያደርሳታል የሚለውን ጥያቄ የመለሰ ወንድ ነው በቀላሉ የሚረታል። ለምሳሌ ከኛ ከደካማ ጎናችን ውስጥ በዋነኛነት የሚጠቀሰው ትኩረት ነው። በጣም ትኩረት እንወዳለን። አንድ ወንድ ልጅ ከልቡ ከሆነ ትኩረት እየሰጠ ለእሱ ወንድ የመሸናፍ እድላችን ዘጠና በመቶ የተረጋገጠ ነው። ትኩረት፣ ጊዜ፣ እንክብካቤ፣ ፍቅር ሴት ልጅን በፍቅር እንድትወድቅ የሚያደርጋል። ከወንድ ልጅ የምትጠብቀው ትልቁ ነገር ነው። አብዛኛዎቻችሁ ይሄንን የምትሰጡበት መንገድ ነው የሚለየው። ለምሳሌ ልትቀርባት ስትሞክር የምታሳይህ ሪያክሽኖች ያንተ ለሷ መልስ የምትሰጥበት መንገድ ትልቁ ሚና ይጫወታል። ለምሳሌ አሁን በአህጣትስ እንዲህ ብናገራት፣ እንደዚህ ብላትስ፣ ብትሸሸኝስ የሚል ሀሳብ ካለብህ ወዲያው ምንድን ነው የምታረገው? ወይ ርቀቷን ስጠበቅ ልመና ትመርጣላችሁ። በጣም በስልክ በቴክስት ማጨናነቅ፣ እነሱ እንደማይሰሩ አንድ ሺህ ጊዜ ነግሬያቸዋለሁ። ሴት ልጅን መለመን፣ መለማመጥ፣ መፈለግ፣ በጣም ማሳደድ፣ ያሌሉህን ወይም ያልሆንካቸውን ነገሮች አሉኝ ብለህ መቅረብ በፍቅርህ እንድትወድቅ አያደርጋትም። ምናልባት ወደ አንተ ትንሽ ሊያቀርባት ይችላል፣ ምናልባት እንድታዝንልህ ሊያደርጋት ይችላል፣ ምናልባት ደግሞ እስቲ ልሞክር ብላ ልትቀርብ ትችላለች እንጂ እንደምታስበው ጠንካራ የሆነ ስሜት ክብርና ዋጋ ኖሯት ከአንተ ጋር አትቆይም። ስለዚህ ከመጀመሪያ ጀምሮ ልቧን መክፈት የምትችልበት ትልቁ መንገድ ያለህን ወይም በተፈጥሯችን የምንደውን ነገር መስጠት ማሳየት ነው። ወንድ ልጅ አሁን በተፈጥሮ ወንድ ነው። ጠባቂ ነው። ወንድ ልጅ ተንከባካቢ ነው። በቃ ከእናንተ በኩል የጠንካራ ወንድ ሚና እንዲመጣ ነው ብዙ ጊዜ የምንጠብቀውኛ ታዲያ ያንን ስትሰጣት ምንም ጥያቄ በሌለው መንገድ ነው ልቧን መክፈት የምትጀምረው። የሚጠብቃትን ወንድ ሴት ልጅ አለመውደድ አልችልም፣ የሚንከባከባትን፣ ትኩረት የሚሰጣትን፣ ጊዜውን የሚሰጣትን እነዚህን ሰጥቶ ነው አብዛኛውን ወንድ በፍቅር የሚያስይዘው ሴት ልጅን ይህንንም የማያውቀው እንዳለ ብዬ ችግሩ የሚፈጠረው ወይም የስሜት መላላል፣ አንተን ችላ ማለት፣ ርቀት ማሳየት የምትጀምረው ወይም እንዳልወደደች አክት ማድረግ የምትጀምረው ልክ የኔ ናት ብለህ ስታምን፣ ለአሁን ፍቅሬን ተቀብላለች ብላችሁ ስታምኑ፣ በምታመጡት የባህሪ ለውጦች ምክንያት ነው። በጣም ትኩረት ምሰጣት የነበረው በፊት ከስራ ላይ ከጓደኞች ላይ ከቤተሰቦች ጋር ያለ ግንኙነት ላይ ቀንሰ ሊሆን ይችላል። አሁን እሷ ያንተ ከሆነች በኋላ ወደ እነሱ መለስ ማለት ትጀምራለህ። ትኩረት ላይ ኢንቴንሽንን ምናልባት ግንኙነታችሁን ለማሻሻል ገንዘብ ማግኘት ላይ ሊሆን ይችላል፣ ብዙ ነገር ላይ ሊሆን ይችላል። ዋናው ፖይንት ግን እሷ እንድታስብ የምታደርጋት ሌላ ስለሆነ ነው በመሀላችሁ ክፍተት የሚፈጠረው። ስለዚህ መጀመሪያውንም ቢሆን እንክብካቤህም ትኩረትም ጊዜህም ፍቅርህም በመጠንና በምትችለውና እውነት በሆነ መንገድ ብቻ ይሁን። ነገ እንዳያበላሽ፣ ነገ ጠንካራ ፍቅር እንዳይኖር ልቧን የከፈተችውን በስሱ የከፈተችውን ልቧን በደንብ ከፍታ እንድታስገባ ተመሳሳይ ነገር አስለመዳ። አለበለዚያ ጠቦ ይዘጋል። ተቀይራብህ ስትርቅ ታያት። አለ ሴት ልጅ በቀላሉ ግን በፍቅራችሁ እንድንወድቅ የሚያደርገን ከናንተ የሚመጣው ኢነርጂ ነው። የምትሰጡን የምታሳዩን ነገሮች ፊል እንድናደርግ የሚያደርገን ስሜት በፍቅራችሁ እንድንወድቅ ያደርገናል። ሀሳቤን ከወደዳችሁት ለእኔ በላይ ካሳውቁኝ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አርጉ። በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣቻ ሰላም ሁኑልኝ።